በምስሉ ላይ የምትመለከቷቸው እጅ ከፍንጅ ተይዘዋል። እንግዲህ ሺሻና መጠጥ ሲሰሩ የነበሩ ናቸው። ሌሎች ደግሞ እንግዲህ አንድ ሀበሻ አሰሪውን ወይም አረቡን ገሎት ማምለጥ ችሎ ነበር፣ በስተመጨረሻ ተይዟል። እንዲሁም ደግሞ ሳውዲ አረቢያ ላይ ወንጀል ሰርተ እንደፈለግ እንሆናለን የምትሉ ሰዎች፣ የሌሎችን ጎሮ የምትዘጉ ሰዎች፣ ሚስቱ ጅን ይዟት አልተባለና ሊቀራባት የሆነ ሸህ ዘንድ ይዟት ሄዳል። ስግጥና መልክ ቢኖረ ኖሮ ይህ ወንድማችን ይመስል ነበር። ቁጭ ብዬ ቲቪ ስቀያየር ሚንበር ምን ነገር ምን እንደሆነ አላውቅም፣ ቻናሉን ሁሉ አላውቅም። ስከፍት የኔ መንገድ ነው እንደው እኔ እኔ የምወደው ሰው ያገባውት ሰው

አህለን ወሰህለን ወመርሀበን ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ወድና የተከበራችሁ ተመልካቾች ባላችሁበት ያላ ሰላም ዝነረድች። ዛሬም እንደተመለከታችሁት አነጋጋሪ፣ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ እነሱም በጋራ የምንመለከተው ይሆናል። መግቢያው እንደተመለከታችሁት በተለይ ከትናንትናና ከትናንትና በስቲያ ሲዘዋወር ከነበሩ መረጃዎች መካከል በሳኡድ አረቢያ እንግዲህ ሀበሻ ማለት ነው ኢትዮጵያዊ እንግዲህ አረቡን ገሎ አሰሪውን እንደተሰወረ ተነግሮ ነበር። ትላንትና ሁለት እንደተያዘ እንግዲህ መረጃዎች ወጥተዋል ማለት ነው። ባካችሁ ባካችሁ ጥንቃቄ እናደርግ። በነገራችን ላይ እንደነዚህ አይነት ሰዎች ናቸው በየገጠሩ ለፍተው የሚሰሩ የራሳቸውን ህይወት እንዲሁም ደግሞ ቤተሰቦቻቸውን የሚደጉሙ የቤተሰቦቻቸውን ህይወት ለመለወጥ ከሀገር የተወጠጡ የወጡ የተቸገሩ ይህንን ባህር አቋርጦ የሄዱትን ጎሮሮ የሚዘጉት ማለት ነው። በዚህ ምክንያት ብዙ አፈሳ እንደተጀመረ ብዙ ሰዎች እንደተያዙ በተለይ በመካ እና በጅዳ ማለት ነው አፈሳ እንደተጀመረ እየተነገረ ያለበት ሁኔታ ነው። እባካችሁ ጥንቃቄ አድርጉ። እንግዲህ አሰሪውን ገሎታል፣ እሱም ተይዟል። በዚህ በምስሉ ላይ የምትመለከቱ ናቸው ናቸው ገዳዩ ሄ ነው፣ ሟቹም ደግሞ ይሄ አረብ ነው ማለት ነው። እጅግ ያሳዝናል። በነገራችን ላይ ወዶ ላይሆን ይችላል። ይሄን ሰው ይሄን አረብ ሊገለው የቻለው ብዙ መከራ ደርሶበት ሊሆን ይችላል። እንዲሁም ደግሞ በተለያዩ ምክንያቱን አናውቀውም። በመጠጥ በተለያዩ በህገወጥ ስራዎች ሊሆን ይችላል። ወላሁ አለም። ነገር ግን አስከፊ ከሆነ ችግር ውስጥ ከሆንን በቃ የማይሆንልን ከሆነን ከዛ ነገር ላይ ልንርቅ ይገባል ብዬ አምናለሁ። እንደዚህ አይነት ስራ እየሰራን የብዙ ወንድሞችን እንግዲህ ጎሮሮ አንዝጋ ለማለት ተወዳለሁ። እራሳችን በነጻነት ልንቀሳቀስ አንችልም። በተለይ ሳውድ አረቢያ ላይ ማንኛውም በትንሽ ወንጀል እንኳን አይደለም በዚህ በትላልቅ ወንጀል ቀርቶ ትንሽ ወንጀል ሰርተን ማምለጥ አንችልም። ህጉ በጣም ከባድ ነው። ብዙ ወንድሞች እንግዲህ እስከ ዛሬ ድረስ የደረሰባቸውን እየተመለከታችሁ እስከ ሞት ቅጣት ደረጃ ነው የሚደረሰው ማለት ነው። ስለዚህ እንግዲህ ይሄ ሰው ምን ይሁን ምን ይሁን የምናውቀው ነገር የለም ነገር ግን ከዚህ ጋርም ተያይዞ አንድ መረጃ እንግዲህ በዛሬው ዕለት ነው የተመለከቱ መረጃ፣ በሳዑዲ ላይ መጠጥና ሺሻ የሚሰሩ ሰዎች እጅ ከፍንጅ እንደተያዙ ነው በምስሉ ላይ የምትመለከቱት የተነገረው። ሳዑዲን የሚያጨማልቁና ለስራ ሂደው ሀበሻን የሚያሰድቡ ሰዎች እንግዲህ መቀጣት አለባቸው። የሳዑዲ ህግ ጠበቅ ያለ ቢሆንም ጥጋበኛ ሀበሾች ህጉን እየተላለፉ እስከ ሞት ድረስ ይቀጣሉ የሚል መረጃዎችን ተመልክቻለሁ። በዚህ በምስሉ ላይ እንደምትመለከቱ እንግዲህ ሺሻ ዩ መጠጥ ምናምን በተለያዩ ህገ ወጥ ስራ የተሰማሩ ሰዎች አሉ። አላህን ማስቆጥተው እንደገና ሌላ ወንጀል የአረብ ዜጋም ገለው ጭምር ብዙ ደረጃ የሚደርሱ ሰዎች ማለት ነው እና ከሳዑዲ ህግ ማምለጥ ስለማንችል አርፈን ችግራችንን እንግዲህ ብንለውጥ ቤተሰቦቻችንን ብንረዳ ካለፈው ህይወታችን ብንማር የተሻለ ነው ብዬ አምናለሁ። ምክንያቱም ይህንን ስደት የመን ትላላችሁ፣ ይህን ባህር ትላላችሁ፣ ስንት ውጣ ወረድ ቤተሰቦቻችሁን አስቸግራችሁ ነው እዛ የምትደርሱት። እባካችሁ ጥንቃቄ አድርጉ። በየገጠሩ ሰርቶ የሚለፉ ቤተሰቦቻቸውን የሚደግፉ ጎሮሮ አነዝጋ እንጠንቀቅ ለማለት ወዳለው። በጣም ያሳዝናል። በጣም ነው የሚያሳፍረው ለነገ አኪራም ቤታችን አይጠቅምም፣ እና ጥንቃቄ አድርጎ። ከዚህ ጋር ተያይዞ ብዙ አፈሳ እንደተጀመረ እየተነገረ ያለበት ነው። ያው እንግዲህ ጉዳዩ ወይም ደግሞ ገዳዩ ስለተያዘ ምናልባት ሊቀል ይችላል። ነገር ግን አላህ ይጠብቃችሁ ለማለት እወዳለሁ። የተለያዩ ቪዲዮዎች፣ እስላማዊ የሆኑ ቪዲዮዎች፣ አስተማሪ የሆኑ ቪዲዮዎች አሉ። ኢንሻ አላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠብቀው እንግዲህ ለዚ ቻናል አዲስ ሰብስክራይብ በማድረግ ላይክ ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ ለብዛባችሁ ቀጥሎ ወደ ቪዲዮ አለፍኩላችሁ ሚስቱ ጅን ይዟት አልተባለና ሊቀራባት የሆነ ሸህ ዘንድ ይዘዋት ይሄዳል ሸሁም ጥቂት እንደቀሩባት ጅኒው መናገር ጀመረ። ለመውጣት ዝግጁ ነኝ ግን መስፈርት አለኝ አላቸው። ሸኹም ጅኒውን ታገሉት። ያለ አንዳች መስፈርት በግድህ ትወጣለህ አሉት። ጅኒው ግን እምቢ ያለ። በመጨረሻም ሸኹ እሺ መስፈርትህ ምንድን ነው ብለው ጠየቁት። ከዚህ ከወጣው ቀጥታ ወደ ባሏ እንድገባ ይፍቀዱልኝ አላቸው። ቀድሞውኑ ሲፈራ ወደ ሩቃ ቤት የሄደው ባሏ ተሸበረ፣ ተንቀጠቀጠ። ሸኹም በፍጹም አይሆንም፣ አይደረግም፣ ወደ እሱ የመግባት መብት የለህም አሉት። ግና ትንሽ ካሰላሰሉ በኋላ ቆይተው ለምን ወደ ባሏ መግባት እንደፈለገም ጠየቁት። ጅኒውን መለሰ ያው እሱ የኛ ተመሳሳይ ነው አይሰግድም ማረፊያችን መሆን አለበት አላቸው ሸሁም ወደ ሰውየው ዘወር ብለው አትሰግድም እንዴ በማለት ጠየቁት ባልም በድንጋጤ እረ ሰግዳለሁ አላቸው እየተደናበረ ሸሁም ጅኑ ጋር ድርድር አደረጉ እንዲህም አሉት በል አሁን ከእሷ ውጣ ነገር ግን እሱን እዛው ቤታቸው አካባቢ ሆነ ተከታተለው በእርግጥም የማይሰግድ ከሆነ እንድትገባበት ፈቅጃለሁ አሉት ጅኑን በሐሳቡ ተስማማና ለቀቃት። ቀናት አለፉ። ሴትየዋ ለሸሁ ደውላ ባደረጉት መልካም ነገር አመሰገነቻቸው። አሁን ቀጥ ብሎ እየሰገደ ነው፣ አረንዳውም የመስጅድ በር ከፋች ሆኖ አለቻቸው። ሸሁን በመገረም አይ ሰው ልጅ አላህን ሳይፈራ ጅንን ይፈራናሉና ፈገጋሉ። እርግጥ ነው ሴትየዋ ምንም አይነት ጅን አልነበረባትም። ባሏ አልሰግድም ብሎ ሲያስቸግራት ከሸሁ ጋር ተመካክራ ነው ይህንን ያደረገችው። ሲጀመር ሴት ልጅ መላ አታጣም አይደል የሚባለው። ይሄ በሷ ምክንያት ባሏ እውነተኛ ምርጥ የአላህ ባሪያም ሆኖላታል። አትገረሙ። ቲቪ ስቀያየር ምን ምን ነገር አየው። ምን እንደሆነ አላውቅም፣ ቻናሉ ነው አላውቅም። ስከፍቴን መንገድ ነው ደነገጥኩኝ፣ ሳየው ለምን ያስሜት እንደተሰማኝ ግን አላውቀውም። ወላሂ ነው የምልሽ። ከዛ ልጁ ደግሞ አጠር ያለ ልጅ ነው፣ ጠይም ልጅ። እናቴ ሙስሊም ናት። አያቴ አያቴ ግን ክርስቲያን ናት እና አጋጣሚ ሆኖ እናቴ ወደ ውጭ ሀገር ስትሄድ ለአያቴ የነበር አደራ የሰጠችኝ እህቴንም እኔንም። እና በመሀል ደግሞ እኛ ደሞ ከፈረን አለ በሰዓቱ፣ ያው እኔ ክርስቲያን አደለው። ተናደድኩ በንግግሩ ለምን ይሄ ያደርጋል አይነት ነገር ስሜት ተሰማኝ። ሊው አሌው አይነት ነገር ሆኜ ነው ማየው። ከዛ ጓደኞቹ ደግሞ አንዳንድ ነገር ፖስት አድርገውለታል። እንዴ አያተ ሰልማኑ እንደ ነጭ በነጭ ለብሰው አየ ናቸው አቅፏቸው የተነሳ ፎቶ ምናምን አለቀሰ። ምን አለ አላህ ባደረገልኝ አለ ሲያለቅስ፣ በጣም ተናደድኩበት እና ቲቪውን አጠፋሁት። ስብሐንላህ ለምን የእኔም ቤተሰቦችን አቁረብ ያለው ቆራቢዎች ናቸው። ቤተሰቦች እኔ ነኝ ያቆረብኳቸው፣ እና ቆራቢ ሆነው እንዴት መስመሩን ሳቱ ይባላል እንዴት እንዲባላል ይባላል ብዬ ተናደድኩ ማለት ነው። አጠፋሁት፣ ግን ሶፊ አላስቻለኝም ድጋሚ ያየሁት የልጁ አለቃቀስ ምናምን ሁኔታው ምናምን በጣም ነው ያሳዝንሽ። አለቀስ ኳ ብሬ በቃ የሆን አይነት ስሜት እየተሰማ ይመጣ ማለት ነው። ፕሮግራሙን እስከመጨረሻው መጨረሻ አየሁት። ለራሴ የተሰማነ ስሜት አለ። በሌላ ቀን ደግሞ አላህ ሲያዝምልኝ ደግሞ ድጋሚ ምንቀን አቅርቤ ቀን ማቀው ታሪክ ኮ የለኝ አሁን ስከፍት ይህን መንገድ እናገኘት ማለት ሌላኛውም ታሪኩን ሲያወራ ተመችቶኝ ሰማት። ግን ምንድን ነው የሚለው እሱ ኢየሱስ አምላክ አለምሆን፣ ኢየሱስ ማን የሚለውን ነገር እንዳዳምጠው አረግ በዛ ያነበባቸው ያነበበውን አንድ መጽሐፍ፣ ደግሞ ምን አለ የመጽሐፍ ቅዱስ ምስጢር በምስሉ መነጽር የምትል ትንሽ የመጽሐፍ እሷን አንድቤ ነበር አለ ላለመደናገር ማመሳከር የሚል መጽሐፍን ብብ ያለው አለመሰለኝ። በሰዓቱ ምንድናቸው ጭራሽ አስቢው፣ ምንም የማላውቀው ጉዳይ ነው። ግን ልቤ ውስጥ ጥያቄ ተፈጠረ። እንዲ የሱስ አምላክ አደለም እንዳልኩ በቃ በጣም ቆራጥ ነው በነገራቶች ላይ እውነት ብዬ በማን ነው ጉዳይ ላይ ድርድር አላውቅም። ነገራቶችን ማወቅ አለ በጣም እንደው ያዳመጥኩት ምንድነው መሰለሽ፣ እንደዚህ በግንባታው ዙሪያ ነበር የምንሰራው እና መስጂድ ሰራ ነበር። ግን ጥላቻ ነበር። ረዘም ያለ ልጅ ነው። አጎቴም ከክፍለ ሀገር መጣና ያጎቴም ልጅ ጭራሽ ሊገለኝ ነበር፣ ተዘጋጅቶ የመጣው ማታውኑ። ግን ያንን ምንድነው መጽሐፍ የመጽሐፍ ቅዱስ ሚኒስጥር በምስል መነጽር የምትለዋን ትንሿን መጽሐፍ እኔ ስተኛ ተደብቆ አነበበውና የንስሐ አባቱ ጋር ሲደውል ምላሽ አድጋዊ ሳይሆን ሲቀር በቃ አስልመኝ ሻህዳ ሲዘኛ ለበጠዋት ተነስቶ አለ ማለት ነው። በዚህ ልክ ልባቸውን ሊረታ የሚችል ነገር ምን እውነት ቢኖር ነው? እያንዳንዱን ነገር ለማወቅ ብቻ ጥረት ማድረግ ጀመርኩት። ቀጥታ መንገድ የሚጀመርኩት ለምን ጥያቄ ተፈጠረ? ወደ እንደው እኔ እኔ የምወደው ሰው ያገባሁት ሰው ተጨማሪ ሴት ቢያመጣ ጨርቄን መቀንድ ነው። እኔ በቃ በቅናት ምሞት ነው የሚመስለኝ። በራሴ ባህሪ ሳይሆን ፈጽሞ ልቋቋመው አልችለው። የእኔ የሆነ ሰው ሸር ማድረግ ሌላ ሰው ቢያመጣ በቃ ቅናቱን ምችሎ አይመስለኝም። አይቀናልም ወይ? ያው በቅድሚያ ቅድም አንቺ እንደገለጽሽ ያው እንግዲህ እኔም የነቢያቶችን መንገድ ነው የተከተልኩት። አዲስ ነገር አይደለም የምጣውት እኔም ሆንኩ ይሄ መስመር ውስጥ ያለን ሰዎች፣ አብሮ ግን እንዲታይ መፈልገው ነገር አለ። ብዙ ጊዜ የማይነሱ ምንድን ናቸው ምክንያቶቻችን? ማህበረሰባችን ውስጥ ስመ እንደ ሀገር የሚመለከተው ዛሬ በአገራችን ይሁን በመዓለም ደረጃ የሴቶችና የወንዶች ቁጥር ተመጣጠኝ አይደለም። በእጥፍ ነው ሬሽዮ ውስጥ ተከቸው አራት አምስት እጥፍ ከወንዱ ሴቱ ይበልጣል። ሁላችን ቤት ውስጥ እህቶች አሉ። የእኛ እህቶቻችን እንደ እንደማንኛውም ሰው ተፈጥሮ የሆነ ማንነት የሚፈልጉት መተካት የሚፈልጉት ነገር አላቸው። እንደውና ካፊም ብለን በትክክል አብዛኛው ወንድ እያገባ አይደለም። ትልቁ ችግር ራሱ አንዱን ማግባት አልቻለም ወንዱ። ከዛ ውጭ ደግሞ በጣም ብዙ እህቶቻችን ውጭ ላይ ያሉት ማን ነው ለእነዚያ እህቶቻችን የህይወት አጋር ሆኖ በህይወት ውስጥ ያላቸው ክፍተት ሊሞላላቸው የሚችለው ብሎ ማሰብ ይፈልጋል እንደው እንደ እንትን ከእውነቱ ብለን ስንመለከተው አንድ እሱ ነው ሁለተኛ ግን በትዳር ህይወት ውስጥ በባልና ሚስት ባላቸው ግንኙነት ሚስት ባሏ መቅናት ወይም ደግሞ ሚስት ባል በሚስቱ መቅናት ተፈጥሮ አይ ነው አለመቅናቱ ነው እንደውም ድንዙዝ ሊያስብለው የሚችለው ምክንያቱም ፍቅር ውስጥ ካለ ድረስ ይቀናናል ቅናት ማለት ትክክለኛውን መስመር ሲይዝ እንዳልሽው ከመውደድ ከማፍቀር የሚመነጨው ስሜት አለ፣ ግን ትቆጣጠረዋለሽ። መጥፎ የቅናት ባህሪ ሲሆን ነው አለመቀበል፣ መግፋት፣ ሌላን ነገር ማሰብ። እንደ አንድ የእምነቱ ተከታይ ሰው እኔም በትዳር ህይወት ውስጥ የምኖራቸው የኔ ሚስቶችም ሆነ ሌላው ሙስሊም ሴትም ሆነ የትዳር ህይወት ውስጥ ያለ ሰው እምነቱ የፈቀደው ነገር አለ ሲፈቅድ ያለ ምክንያት ስለማይፈቅድ ሸሪአው የአንተ ታሳቢ አድርገው ከእኔም ከእነሱም በላይ የሆነ ፈጣሪ ያዘዘው ወይም መመሪያ የሆነ ቁርአን አለ። ቁርአኑ ሲፈቅደው ፈቅዷል። ግዴታ አይደለም። ሰው ተገዶ የሚገባበት ህይወት አይደለም። መርጦ የሚፈልገውን የሚገባበት ህይወት ነው። ማሰቡ፣ መፈለጉ፣ መቅናቱ ቢኖርም ተፈጥሯዊ ነገር ሆኖ በትክክለኛው ትሪትመንት ግን ማከምና መጠበቅ ይቻላል። ያ ነው ስሜቱ የለም ማለት የሚቻል አይደለም የሚኖር ነው። ስግጥና መልክ ቢኖረው ኖሮ ይህ ወንድማችን ይመስል ነበር። የሁላችሁ እኔ ኢሕዋን አልሙስሊሚን የሚባሉ አንጃዎችን ከአህባሾች የበለጠ የመጣላበት ዋነኛ ምክንያት ለዚህ ነው። እራሳቸው እንደ ሱልጡን አድርጎ ሌሎች ደግሞ እንደ ፈራ አድርገው ስለሚቆጥሩ ከእነዚህ ፍጡሮች የበለጠ የመጣላ አንድ ሞክተድ የለም። በጣም ሲበዛ ማለት ነው፣ አስጠሊታ የሆነ ቡድን ማለት ኢሕዋን አልሙስሊሚን ኢሕዋን ፍሪዎች ናቸው። እንግዲህ እነዚህ ወንድሞቻችን ማለት ነው። በጣም በሚያሳዝን ሁኔታ እራፕ ምናምን ነገር ድንድን እያሉ ነው። አሁን እነዚህ ግለሰቦች ኩዝ ላይ ምናምን ነገር ለሙስሊሞች አራያ ወይም ደግሞ ለወጣቶች ተምሳሌቶች ናቸው አራያ ናቸው ተብሎ የመድረኩ ይቀርባሉ። እነዚህ አራያ አይደሉም፣ ዓር ናቸው። ለዚህ ቃል አጠቃቀሚ በጣም ይቅርታ።